እኔም ለአመታት የማይፈታንኩ ቅልሽ ነበር እኮ ኤፍራታ፣ እና ማህሌት በህግ ቁጥጥር ስር አሉ። የዳጣ ቤተሰቦች ተገኙ። ለመስረቅ እየሮጡ ሲመጡ ማህሌት እና ኤፍራታ በቁጥጥር ስር አሉ። ሰላም ጤና ይስጠልን። ውድና የተከበራችሁ የቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ ምሳሌ ክፍል 60 ተለቀቀ። ወደ ክፍል 59 ስንመለስ እንግዲህ እግሯን ራሷን ለመጣል የምትታገለው ሉላ እግሯን ሳባርጋ ልጥል ስትል ከድንገት ያያትና እጁን ከግርግዳው ጋር የሚያጋጨው ዝና ቶሎ ብሎ ይዛታል። ራስሽ ልታጠፊ ነው በማለት ነበረ እንደ ቦክሰኛችሁ ነው ከግርግዳ ጋር ሲያል ዞር ሲል ያያት። እሷን ዞር እያለች እያየች ሳያየኝ ራሴን ከዚህ ከፎቅ ላይ መወሮር አለብኝ፣ ካንተ ኑሮ ሲኦል ይሻለኛል በማለት እራሷን ለማጥፋት ወስና ነበረ ማንችሉላ ሉላ። በዚህም የተነሳ ከድንገት ዞር ሲል ዝና ሲያት እንቃርጎ ይይዛታል ማለት ነው። እራስሽን ለማጥፋት ነው ብሎ ይዞ ይወረውራታል። እኔ እሺ እሺ ምን ምን አጥፍቼብሽ፣ ምን አጉደየብሽ? እኔ ዝና ሁሉ ነገር ያለኝ የትም ጃፓን፣ ዱባይ፣ የትም ቦታ የምትፈልግበት መዝናናት የምትፈልግበት ይዤሽ የሄድኩኝ የፈለግሽው ይዤሽ የሄድኩ አይደል እያላት ነበር። እሷም እንግዲህ ለአንተ ገንዘብን እንትን ብሎ መዝናናት ይዞ መሄድ ነው ይሄ ማለት ነው ፍቅር ይሄ ማለት ነው እያለች በጣም እየተናደደች ነበር። እውነት ነው ገንዘብ ያለ ነፃነት ምንም ማለት አይደለም። ነፃነት ከሌለ ገንዘብ ቢሰበሰብ ምን ይሰራልኛል? እያለች ሉላ ስትነግረው ነበረ። አሁንስ እንደ በፊቱ እፈቅራለሁ፣ እወድሃለሁ በይ የሚላትን ቃላት አልወድህም አላፈቅረም እያለች እውነቱን ስለነገረችው በንዴት ውስጥ ለእኔ ነው ይሄ መልስ የምሰጨው እያለ ነበረ። እሷም እንግዲህ እያልሽበት ዱባይ ማለት ነፃነት ማለት ያለ ነፃነት ገንዘብ ምን ይሰራል እያለችው ነበረ። እሷም ስትመልስለት የነበረው አሁንም አጠገብሽ እኮ ጥጋብሽ እንዴት አፍንጫሽ ላይ ደረሰ? በማለት ጎትቶ ወደ ክላስ እየወስዳትና ይደበድባታል። እሷም በማልቀስና በመተገዝ እሳውን ትንትላለች ማለት ነው ተወልጋው ላይ ጥሏት እያለቀሰች ነበረ ያለፈችው ማለት ነው። እንግዲህ ወደ ዳጣና ወደ ማን ነው ሞገሴ ጋር ስንሄድ ሞገስ ቃል ገብቶላታል። ምክንያቱም ቤተሰብ ይኖረኛል ወይ እያለች ስለነበረ አንስተው ነው ያሳደጉኝ እያለች ነበረ ዳጣ እንትን ስትል እዚ ፓርት ላይ ፊልም ሆኖ ሳለ የሆነ አስተማሪና በጣም እንትን የሚል ነበር እና ልጅቷም እንግዲህ እየጠየቀች እያጠያየቀች አብረዋት ያሳደጉዋትን አብረዋት ከጎዳና የነበሩትን እየጠየቀች ስታገኝ ነበረ። እሷም እንግዲህ አንዷን አግኝታ ወደ አንዷ እየሄደች ነበርና እዛም ሂዳ ሳለ እንግዲህ ሁሉንም ነገር ታስረዳታለች እዛችኛዋ አካሄድ ስታገኛለች፣ ኢንፎርሜሽን ትላታለች። በዚህ የተነሳ እንግዲህ እንዳጣም እና ሞገስ ከዛችኛዋ ጋ ሲሄዱ በቃ ሁሉንም ነገር ትነግራቸዋለች። አዎ። እንደዚህ ነበረ የጣለች ሰው ወንድ ነው ስትል ነበር። የዚህ ጊዜ እንግዲህ ዳጣ ይህን በሰማይ ጊዜ እናት ልጇን አጥልም፣ እናቴማ አጥለኝም በቃ ነገርኩህ እኮ እያለች እያለቀሰች እየተጸጸተች ነበረ። እንዴ ከትልቅ ግቢ ነው የጣሉች፣ ማታ ሰዓት፣ ሌሊት ነው እያለች ሁሉንም ነገር ትነግራታለች። በዚህ ጊዜ ዳጣ የሰማቸውን ነገር በቃ እያለቀሰ ለምን እስከዛሬ አልነገርሽኝም እያለ እያለቻት ነበረ። አሁን እየው ተነገርሽ፣ እስከ ዛሬም ሆነ አሁንም ሆነ እያለቻት ነበረ። ሁሉንም እያስታወሰች ስለነበረ ማለት ነው። በዚህ የተነሳ እንግዲህ አሁን ላይ ያለችበት ነገር ማለት ነው። ይህንን ብላት በቃ ዛሬውኑ መሄድ አለብኝ። ከዛ ከትልቅ ግቢ ውስጥ ጥለውኝ እንዴት ድሃ ሆነው ነው? ለምንድን ነው እያለች ነበረ። ለምን ወንድት ቢሆን አባቴ ነው የጣለኝ እያለች ነበረ። ይህንን በምትል ጊዜ ሴትዮዋ እንግዲህ ሁሉንም ነገር ትነግራታለች። እንግዲህ ዓይኔ ዓይንህ ይበራል ነገ ሲባል ዛሬ እንዴት አድሬ ይላል። አሁን በቃ ተረጋጊ፣ በማለት ዳጣ እያለቀሰች ስለነበረ፣ አሁን እኮ ይህን ስላገኘች ኢንፎርሜሽን ደስ ሊልሽ ይገባል እያሏት ነበረ። ሁሉንም ነገር እንግዲህ ተቀብላ ኢንፎርሜሽን፣ ስልክ ተለዋውጣ ሁሉንም ነገር ይጨርሳሉ። እንግዲህ ወደ ተንከሲሷ ኤፍራታና ማህሌትስን ሄድ እንግዲህ ማህሌትና ኤፍራታ በአንድ ተቀምጠዋል። አንድ ክላስ ማለት ነው። እንግዲህ ኤፍራታ ሁሌ እሷን ዕዳ ውስጥ የምትጨምረው ምክር ታመጣባታለች። እንግዲህ ኤፍራታም ሀሳብ ትሰጣታለች። ዛሬ ለምንድን ነው አልናፈቀሽም ትላታለች። እሷ ምን ነው እያለች ነበር እንዴ እነ ብሩክ ቤት ቤቱ እያለች ትመክራታለች። እንዴ አሁን ታዲያ እንዴት ነው የምንሄድ ትላታለች። እኔ አሁን ሞገስን ማጥፋትና ማጥፋት ብቻ ስለሆነ ከዝናጋ ያለኝ እንትን። ስለዚህ አሁን እሱ የሌለበት እንዴት ነው የሚሄደው? ፖሊስስ ህግንትን ህግ እንትን ብትለን ዝም ብለን አሁን ቅድስ ትናቴዳ ህግ እንትን የምትል ፖሊስ የምታመጣብን እያለቻት ነበረ። በዚህም የተነሳ የኤፍራታን ሀሳብ ትቀበላለች። ማነች ማህሌት በሴ የተነሳ ከላስ ስራም የለንም ልብስ ቀያይሬ ሄጄ ጓዜን ሰብስቤ መምጣት አለብኝ የሚል ሀሳብ ትሰጣታለች። በቃ ለባብሺ በማለት ተያይዘው እንግዲህ ወደ ነብሩክ ጋር ያመራሉ። ቅድስቴ ከላይ ሁና በረንዳ ላይ ሁና ከላይ ከፎቁ ሁና ታያቸዋለች። ሁለቱም እየመጡ ሳለ እንዴ እነዚህ ሰዎች ሰው በሌለበት እንዴት ሊመጡ ነው እያለች ነበረ ስታያቸው የነበረው። በዚህ የተነሳ እንግዲህ ማነች ቅድስቴ አንድ ሀሳብ መቶላታል። እነሱ ከገቡ በኋላ በሩን ዘግቼባቸው መሄድ እንዳለባት ይሄን ሀሳብ እንትን ብላለች ማለት ነው። ይሄን ሀሳብ አቅርባለይ። በዚህም የተነሳ እንግዲህ ኤፍራታና ማህሌት እቤት እየደርሳሉ፣ በሩም ክፍት ነው። ሲገቡ በሩም እንዲህ አሁንም በዚህም የተነሳ እንግዲህ ቅድስቴ ይህንም ስታያቸው በቃ ሀሳቧ በሩን ከፍታ መደበቅና እነሱ ሲገቡ እንደምትቆልፍባቸው ነው የያዘችው ሀሳብ ማለት ነው። በዚህም የተነሳ ቅድስቴ እንግዲህ እነሱ እየመጡ ስለነበረ ተደብቃ ትጠብቃቸዋለች። እነሱ ሲገቡ እንግዲህ በሩን ትዘጋ፣ ትቆልፍባቸዋለች ተውስጥ። በዚህም የተነሳ እንግዲህ እነሱም እንዴት በሩን ክፍት አድርገው የት ሄዳ ነው ማንም ሰው የለ፣ በማለት ክላሱም ሁሉ እየከፈቱ ያሉ። በዚህ የተነሳ እንግዲህ ኤፍራታ ኤፍራታና ማህሌት እንግዲህ ምንም ሰው የለ እያሉ ሁሉንም ክላስ እየፈተሹ ነው ያሉት ማለት ነው። ምክንያቱም ያሰበችው ያለ የሌለ ነገር ዘርፋ መሄድ ነው። ተፋታ ተለያይታ አለ። ነገር ግን ኤፍራታ ባመጣችው ሀሳብ መውሰድ አለብስ አንድ ንብረት ይዘይ ሳቶ ውጭ ስላለቻት ማን ነው እሱ ምሳሌን አሳክሞ ሲመጣ ባዶ ቤት ነው የሚያገኘው፣ በማለት ነበረ እንግዲህ። ይሄንን እያለች ስትፈልግ ቅድስት እያለች ስትፈልጋል ነበር። እንዴት ቤቱን ትታው ትሄዳለች እያሉ ነበረ፣ ቤቱን እንትን ያለችው ማለት ነው። በዚህ የተነሳ እሷም በዚህም የተነሳ ኤፍራታና ማህሌት ቤቱን እየፈተሹ ቅድስት የት ሄዳ ነው እንደዚህ እያሉ ነበረ እንዴ እሱ የለም ብላ ቤቱን ክፍት አርጋ ሄዳ ነው እያለ ተኝታ ነው የሚሆነው ብላ ነበር ነገር ግን አላገኙም በዚህ የተነሳ እሷ እንደውም ውድ የሆኑ እናቱ የሰጠችው ጌጣጌጥ ነገሮች አሉ ውድ የሆኑ ስለዚህ እሱን አለ እሱም መስረቅ አለብኝ ዘርፌ እሱን ካገኘው በጣም ነው ደስ የሚለኝ፣ እያለስ ነበረ። በዚህ የተነሳ እንግዲህ ቅድስት ይሄ ከኤፍራታ ኦኬ በማለት ታውቂያለሽ ያለበት አዎ፣ አውቃለሁ በማለት እንግዲህ ያንን ከብሩክ ክላስ ነው ብላ እዛ ስትሄድ ካዝና ቁልፍ ነው። በዚህ የተነሳ እንግዲህ እነሱ እዛ ውስጥ እንደሆኑ ማነች ቅድስቴ በሩን ቆልፋባቸው በሩ ድምፅ ይሰማሉ። የዚህ ጊዜ ደነግጡና ወደ በሩ እየሮጡ ይሄዳሉ። ሲሄዱ ቅድስት ሆዬ ጀግናዋ ቆልፋባቸዋለች ከውስጥ እንዳሉ። ህግ ፖሊስ ልታመጣ ሄዳለች፣ ቆልፋባቸው ማለት ነው። በዚህ የተነሳ እነሱ የሆነ ድምፅ ሰማው የሆነ ድምፅ ነው የሰማው ብለው በሩን ግን እንዲህ ሲያነሱት ማነው ስሙ ተቆልፏል። የዚህ ጊዜ እንግዲህ ማነች ማሌት ትናደዳለች። አጓሯ ይላጣል ፊቱን የሚያንች ምክር ምን ምን አንተን አስባለኝ ቆልፋብን ቆልፎብን አለ እያለች ፖሊስ ልታመጣ እንዳይሆን እያለች ነበር ጠርጥራለች። የዚህ ጊዜ እንግዲህ አያታመጣም። አሁን እንዴት እናርግ? እንስበረው? እንዴት አድርገን እንውጣ? እንዳመጣሽኝ አውጪ ብላ ማህሌት በጣም ተናደዳለች። የዚህ ጊዜ እንግዲህ የፍራታም ጨናቀኝ ሽንቴ ወገቤ ተቆረጠ፣ ሽንቴ መጣ እያለች ነው ኤፍራታ። ራሷን ጥታ እሷን እንትን ውስጥ ሁልጊዜ የምታመጭልኝ ሁሉ አንቺ ነሽ እንዲያደርግሽ በማለት በሩን ይዘው ቢወዘውዙት አይከፈትም። ታይከፈተም እንስበርና እንውጣ፣ ሰብረን ያለቻት ነበረ። መላ ፍጠሪ ስትላት አንቺ ነሽ ያመጣሽኝ። በር መስበር ይሄ በህግ እኮ ያስጠይቃል፣ ሰብረን እንትን ብንል እያለች

ማለት ተምታናዳ ጨጓሯም ተቃጥሎ ማለት ነው። በዚህ የተነሳ እንግዲህ በምን እንምጣ እያለች ማነች ቅድስቴ ወደ ፖሊሱ ጋር መርታለች። ወደ ፖሊሱ ጋር በመሄድ እንግዲህ ፖሊሱን የህግ አካሉን ይዛ እየመጣች ነው። በዚህ የተነሳ እሱም ምክር እየሰጣን ነው። እኔ ከኋላ አለሁኝ ሁሉንም ነገር አድርጌ የሚሉሽን አድርጌ እያሏት ነበረ። እንደ ማሌት በጣም ስለምፈራት ተፈራት አለው። እንደዚህ እያለ እንደ ህግ የሚልሽን አድርጊ እኔ ኳለው እያላት ነበረ። በዚህ የተነሳ በሩን ትከፍትላቸውና በዚህም የተነሳ እንግዲህ ቅድስት ከፖሊሱ ጋር በጣም እየፈራችን ቢሆን ማነች ማህሌት ልታጠቃኝ ትችላለ ብትለውም፣ ፖሊሱም እኔ ያለው ከኋላ ተጥግ አንቺ አድርጌ የሚሉሽን የሚያደርጉትን ተከታትለሽ እንትን በይ እያላት ነበረ። በዚህ የተነሳ እንግዲህ ፖሊሱም ከኋላ ተከትሏ ስለነበረ ቅድስት የበሩን ትከፍትላቸዋለች። ስትከፍትላቸው እንግዲህ እነሱ በጭንቀት ውስጥ ነበረ። ነገር ግን እሷ ዝም ብቻዋን ብለው በጣም እንትን እያሉ ነበረ። ቤቴ እኮ ነው፣ ምን ልትሰሩ መጣችሁ? አሁን በቃ እናውጣ፣ ፈራሁ እያለች ነበረ። ማነች ኤፍራታ ማለት ነው። ኤፍራታም ይህን በምትል ጊዜ ምን ልትሰሪ መታች፣ ምን ልትሰሪ ተይዣለች እያለች አልነበር እንዴ? ቤቴ እኮ ነው፣ ቤቷ እኮ ነው፣ ቤታችን እኮ ነው እያለች አብራ ኤፍራታም እንድትስትል ነበረ። በዚህ የተነሳ እንግዲህ ማን ነው ቅድስቴን አንገቷን ታንቃታለች። አንገቷን በምታንቅ ጊዜ አሁን የዛኛውን ቁልፍ አሳይኝ አምጪ ያለበት እያለች ቅድስትን በምታንቃት ባክሽ አነቅሽኝ እያለቻት ነበረ። ሙትት ቤ ላንቺ ሪፐብሊክ ነው፣ ፖሊስ ነው፣ ማን ነው የሚመጣልሽ? ህግ ባለበት ሀገር ማተናቴን በትላትም ላንቺ ማን ነው የሚመጣልሽ በማለት እየፎከሩ እያቅራሩ ነበረ። በዚህ የተነሳ እንግዲህ ኤፍራታ እና ማሌት ወደዛው ወድነው እሺ ላሳያችሁ በማለት አንገቷን ስለቃት አንቃር ያንን ቁልፍ ልታሳያ ስትል፣ ፖሊሱ እንግዲህ ሽጉጡን ደቅኖ እጅ ወደ ላይ በማለት ማሌት እንግዲህ የምትለው ስታጣ እናፍቀኝ፣ ቅድስትን ልስማት ነው፣ ቅድስትን ልጠይቅ ነው፣ ቤቱን ላይ ነው ብትል፣ በይ እጅሽ ወደ ላይ ተለጠፊ እያላት እንግዲህ ማነች ኤፍራታ ከግርግዳ ጋር ስትለጠፍ ይችኛዋ ፊት ለፊቱና የውሸት ታሪኳን ወደ ሞት ሰባተኛ ሰማይ ልልክሽ ነው አሁን ጸጥበይ እያላት ነበረ ማህሌት የምትሆነው ቅጡ ጠፋት እዚን ላይ እንደ ደቀነባቸው ነው እንግዲህ ያለቀው ማለት ነው ለነበረን ቆይታ እናመሰግናለን እጅ በፈንጅ ስለተያዙ በጣም ደስ ብሎናል ሰላም ለሀገራችን ሰላም ለህዝባችን ባይ ባይ